ማንን ለመንቀፍ ቀርቶ ለመገምገም የሚያስችል ማንነት የለንም ሲሉ ብፁነ አቡነ ኤርሚያስ ሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አስተናገሩ። ሳይመዘገብ የሚሮጥ አትሌት የለም። ይህን ያክል ኪሎ ሜትር እየሮጥ ብታሸንፍ፣ ይህን ያህል ገንዘብ ትሸለማለህ፣ የወርቅ ሜዳሊያ ላይ ታጠልቃለህ ተብሎ ነው። ፋኖ ግን የሚሮጠው ሀገር በነጻነት መቆየት ወገኔ በሰላም መኖር ለኔ ሽልማት ብሎ ስለሚያምር ብቻ ነው ብለዋል። ደሙን የሚያፈሰው የሚራበው የሚጠማው በፍጹም ተቺዎችን ሳይሆን አክባሪዎች ነን ሲሉም። ሰላም ውድ የኢትዮ ከረንት ሚዲያ ቤተሰቦቻችን እንዴት አላችሁ? ለዛሬ ዘነላችሁ የቀረበው የመግቢያና መንደርደሪያ ዜናዎች ስለ ፋኖ በተመለከተ የወሎ ሀገረ ስብከት የሰጡትን አስገራሚ ትንታኔ ዜና ነበር። ለዛሬው አርዕስተ ዜናዎች ስነ አማራ ክልል ውጊያ የመቀጠል አሳሳቢነት ደረጃ ላይ ደርሷል ተባለ። ኢትዮጵያ ከአሜሪካ የቀረበላትን አዲሱ የታሪፍ አወቃቀር ተቀበለ። ቪታል ጋዜጣ ይዞት ስለቀረበው ደጉ መሪ ኮሎኔል መሐመድ ጋዳፊ በስልጣን ዘመናቸው ለዜጎቻቸው ያደረጉት የነበረው በጥቂቱ ይዘን ቀርበናል። ዓለም እያስፈራው ፕሬዝዳንት ፑቲን በአመታት ውስጥ ከፍተኛ የተባለለትን የውትድርና ጥሪ አስተላለፉ። የእስራኤሉ ጠቅላይ ሚኒስትር ዓለም አቀፍ የጦር ፍርድ ቤት የእስር ማዘዣ ቸል በማለት ወደ ሃንጋሪ መጓዛቸው ተሰምቷል። ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አሁን ወደ ዝርዝር ጉዳያችን እንገባለን። በያላችሁ በመልካም ቆይታ እንደሆንላቸው ከልብ እንመኛለን። በአማራ ክልል ውጊያ መቀጠል አሳሳቢ ደረጃ ደርሷል ተባለ። ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦርነት መቀስቀሱን እየተነገረ ሲሆን አሁንም ድረስ መቀጠሉን በሰፊው ይሰማል። የፋኖ ኃይሎች ዘመቻ አንድነት ያለውን ጥቃት በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረ ሲሆን መንግስትም ባጸፋው በታጣቂዎች ላይ ዘመቻ መጀመሩ ይነገራል። በጎንደር ጎጃም፣ በሸዋ በወሎ በተለያዩ አካባቢ የጥይት ጩኸት መሰማቱ እንደቀጠለ መሆኑን የአካባቢዎች ምንጮች ጠቅሶ ያረጋግጣል። መከላከያ ሰራዊት ባለፈው ሳምንት መገበረጃ ይፋ ባደረገው መግለጫ በአማራ ክልል የሚንቀሳቀሱ ታጣቂዎች ጄኔራል ምግብ ሀይሌ በተባሉት የትግራይ ሰራዊት ጄኔራል ስልጠናና እገዛ እቅድ ከፍተው ብናል ሲሉ መግለጹ ይታወሳል። የአማራ ክልል ቀውስ ወደ ትግራይም ተሻገረ እንደ የሚለው ጥያቄ ያጫረ ነበር። በአማራ ክልል የተጠናከረው ውጊያ በማቀነባበር የተወነጀሉ ብርጋዴር ጄኔራል ምግብ ሀይሌ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውጭ ሌላ የማደርገው ነገር የለም ሲሉም ተናግረዋል። ወደ ሌላው ደግሞ ኢትዮጵያ ከአሜሪካ የቀረበላትን አዲሱ የታሪፍ ታሪፍ አወቃቀር ተቀበለች። ኢትዮጵያ ከአሜሪካ የቀረበላትን አዲሱ የታሪፍ አወቃቀር በደስታ እንደምትቀበለው አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸው ታሪፍ 10 ፐርሰንት ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ተብሏል። መንግስት ይህ ውሳኔ በሁለት ሀገራት መካከል ያለው የንግድ ግንኙነት ለማጠናከርና የኢትዮጵያ ክስፖርትን ለማሳደግ ወሳኝ እርምጃ መሆኑን ገልጸዋል። የገንዘብ ሚኒስቴር ውሳኔን ተከትሎ እንዳስታወቀው ሲሆን ይህ ኢትዮጵያ አዲሱ የተጨመረባት ታሪፍ ኢትዮጵያ እንደ ቪየትናም ባንግላዴሽ ካሉ ትላልቅ የማምረቻ ማዕከል አጋ ስትወዳደር የተሻለ እድል እንዲኖራት ያደርጋል። የ10 ፐርሰንት የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህም ኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንት መጨመር ያመጣል ሲሉ ተስፋም ጥለዋል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቀቁት ከሆነ ይህ እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮ ሪፖርቶች መወጣት አለባት ብለዋል። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃ፣ የውጭ ምንዛሬ እጥረትና የፖለቲካ ለመረጋጋት ጥቂቱ መሆኖቹን በአጽኖት ሰጥተው ተናግረዋል። ካፒታል ጋዜጣ ይዞት እንደወጣው ከሆነ ስለደጉ ደጉ የአፍሪካው መሪ ኮሎኔል ሞሐመድ ጋዳፊ በስልጣን ዘመናቸው ለዜጎች ያደረጉት የነበሩት ከብዙዎቹ ጥቂቱን ይዘን ቀርበናል። በሊቢያ በኮሎኔል ሞሐመድ ጋዳፊ የስልጣን ዘመን 17 አስገራሚና አስደማሚ የዜግነት ጥቅሞችን አስከብረዋል። የመጀመሪያው በኤሌክትሪካል ለሊቢያ ዜጎች ያለምንም ክፍያ ለመላው የሀገሪቱ ዜጋ በነጻ ይዳረሳል። በሊቢያ በህግ ባንኮች ለዜጎች የሚያበድሩት ውድድር ምንም አይነት ወለድ አይከፈልበትም በአገር ሊቢያ ዜጎች የቤት ባለቤት መሆን እንደ ሰብአዊ መብት ይቆጠራል ጋዳፊ የሊቢያ እያንዳንዱ ዜጋ የመኖሪያ ቤት የማግኘት የመንግስት ግዴታ እንደሆን አድርጎታል ሊቢያ ዜጎች ትዳር ሲወጡ ለሙሽሮች መቋቋሚያ 50 የአሜሪካ ዶላር ይሰጣቸዋል በሀገረ ሊቢያ ትምህርት ሕክምና ነፃ ነው። ጋዳፊ በፊደል የቆጠሩ ዜጎች ቁጥር 50 በመቶ ወደ 80 በመቶ አሳድገዋል። ወደ ግብርና የሚገቡ ሊቢያን የግብርና መሳሪያ ቦታ በነፃ ይሰጣቸዋል። በሊቢያውያን ዘንድ ከፍ ዜጎች በሀገሪቱ ሊቢያ ውስጥ ባሉ የሕክምና መስጫ ሆስፒታሉ የማይቻል ሕክምና በሙሉ በሀገሪቱ መንግስት ወጪ ሕክምና የሚያገኙበት በሌላ ሀገር እንዲያገኙ ይደረጋል። እያንዳንዱ ሊቢያ ዜጋ በወር 2300 የአሜሪካ ዶላር ዜግነት ይከፈለዋል። ማንኛውም የሊቢያ ዜጋ መኪና መግዛት ሲፈልግ መንግስት 50 በመቶ የወጭ እገዛ ያደርግላቸዋል። በጋዳፊ ዘመን ሊቢያ ውስጥ አንድ ሊትር ነዳጅ ዋጋ 14 ሳንቲም ነበር የሚሸጠው። በጋዳፊ የስልጣን ዘመን ሊቢያ ውስጥ አንድ ሊትር ነዳጅ ዋጋ 14 ሳንቲም የሚሸጥ ሲሆን በጋዳፊ የስልጣን ዘመን ሊቢያ ከየትኛው ሀገር አበዳሪ ተቋም 74 ሳንቲም ብድር የላትም። አንድ የተመረቀ ሊቢያዊ ስራ እስኪያገኝ ድረስ በተመረቀበት ሙያ ሊያገኝ የሚችለው ደሞዝ መጠን ከመንግስት በውየወሩ ይሰጠዋል። የሊቢያ የምታወጣው ነዳጅ ነዳጅ ንግድ ትርፍ በጥቂቱ ተቀናጣጥቦ ለመላ ሀገሪቱ ዜጎች በባካንካውት ውስጥ በነዳጅ የሚገኘውን ትርፍ ይገባላቸዋል። በሀገር ሊቢያ ሙሐመር ጋዳፊ ከስልጣን ዘመን አንድ ሊቢያዊ እናት ልጅ ስትወልድ መንግስት 5000 አሜሪካ ዶላር ይሰጣታል። በጋዳፊ የስልጣን ዘመን 40 ዳቦ በሊቢያ 15 ሳንቲም ቢሸጥ የነበረ 40 ሕፃናት ቁርስ 15 ሳንቲም እንደማለት ነው። በጋዳፊ የስልጣን ዘመን 25 በመቶ የሚሆነው ሊቢያውያን ዩኒቨርሲቲ ዲግሪ አላቸው። በበረሃ ሀገር ታላቅ ሰው ሰራሽ ወንዝ የተሰኘውን የዓለም የርከም ፕሮጀክት ለሊቢያ ያሰሩት መሐመር ጋዳፊ ብቻ ናቸው። ፕሬዚዳንት ፑቲን በዓመቱ ውስጥ ከፍተኛ የተባለለትን የውትድርና ጥሪ አስተላለፉ። የሩሲያው ፕሬዚዳንት ቪላድሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለለት ወታደራዊ ጥሪ ለዜጎቹ አስተላልፈዋል። ፕሬዚዳንት ጥሪውን ያደረጉት እድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160 ሺህ ሀገሪቱ ወንዶች ሲሆኑ ይህም የሀገሪቱ መከላከያ ሰራዊት አባላት ቁጥር በእጅጉ እንደሚያሰፋው ተገልጿል። ጥሪ የተላለፈው ፕሬዚዳንት ፑቲን ሩሲያ መከላከያ ሰራዊት አባላት ዘንድ ወደ 239 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑን ተጠቁሟል። ይህ በቀጣዮቹ ሶስት ዓመታት ውስጥ 180 ተጨማሪ ኃይል ምልመላ ማለት ነው። ምክትል አድሜር ብራድሚር ሲሚያሲግ አዲሶቹ ምልመላ ወታደራዊ በዩክሬን ጦርነት እንደማይሳተፉ አረጋግጠው፣ ይሁን እንጂ ከዚህ በፊት ሰራዊቱ የተቀላቀለው ምልምል ወታደሮ በዩክሬን ጦርነት ተሳትፈው ሕይወታቸው ያለፈ ስለመኖሩ በዩክሬን በኩል መነገሩ ተነስቷል። ፕሬዝዳንት ፑቲን ክስተቱን አስመልክተው በሰጡት ማስተባበያ ጅምላ ላይ ጥቃት ምልመላ ወታደሮች በስህተት ወደ ግንባር ከመላክ የተፈጠረ እንጂ ሁሉንም ያሳተፈ እንዳልነበር መግለጻቸው አርቲ በዘገባው አመላክቷል። ሃንጋሪ የኔታንያሁን ጉብኝነት ተከትሎ ከዓለም አቀፋዊ የወንጀል ፍርድ ቤት እንደምትወት አስታወቀች። የሃንጋሪ መንግስት ከዓለም አቀፋዊ የወንጀል ፍርድ ቤት ለመውጣት መወሰኑን አስታውቋል። በሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን መንግስት ውስጥ ከፍተኛ ባለስልጣን የሆኑት ገርጊል ጉሊያስ ይህን ውሳኔ ይፋ ያደረጉት በዓለም አቀፋዊ የወንጀል ፍርድ ቤት እስር ማዘዣ ያወጣችው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለመንግስታዊ ጉብኝት ወደ ሀገር ከገቡ በኋላ መሆኑን ነው የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የሆኑት ገርጊል በማህበራዊ ትስስር ገጻቸው ባሰፈረው አጭር ጽሁፍ ሃንጋሪ ከዓለም አቀፋዊ ወንጀል ፍርድ ቤት ትወጣለች ብለዋል። መንግስት ህገ መንግስቱና ዓለም አቀፋዊ ህጎ ማዕቀብ በመከተል ሐሙስ ዕለት ከፍርድ ቤት አባልነት የመውጣት ሂደት ይጀምራል ሲሉ የሀገሪቱ መንግስት ውሳኔ አስታውቋል። የሀገሪቱ ጠቅላይ ሚኒስተር ኦርባን ለኔታንያሁ የጉብኝ ግብዣ ያቀረቡት የእስራኤል ጠቅላይ ሚኒስተር ህዳር ወር ማዘዣ እንዲወጣባቸው ነበር። ኦርባን የፍርድ ቤት ውሳኔ በሀገር ውስጥ ምንም ተፈጻሚነት እንደማይኖረው ተናግረው ነበር። ዓለም አቀፋዊ ፍርድ ቤት ዳኞች ህዳር ላይ የእስር ማዘዣ ያወጡት ኔታንያሁ በእስራኤልና ሀማስ ተፈጽሟል በተባላይ ጦር ወንጀሎች እንዲሁም በሰብአዊ ላይ የተፈጸመ ወንጀሎች የወንጀለኝና ኃላፊ እንዳለባቸው በማመን የሚያስችል ምክንያታዊ መሰረቶች መኖራቸውን በመግለጽ ነው። ኔታንያሁ የፍርድ ቤት ውሳኔ ፀረ ሴማዊነት ሲሉ ተቃውሞታል። ሃንጋሪ 125ቱ የዓለም አቀፋዊ የወንጀል ፍርድ ቤት መስራች አባል ሀገር አንዷ ነች። አሜሪካ፣ ሩሲያ፣ ቻይና እና እስራኤል እንዲሁም ሌሎች ሀገራት ፍርድ ቤቱን በግዛቱ ውስጥ ስልጣን እንዲኖረው እውቅና አልሰጡም። ዓለም አቀፋዊ ፍርድ ቤት የተመሰረተበት የሮም ስምነት አባል በመሆን ግዛቱ ውስጥ የሚፈጸም የዘር ማጥፋት፣ ሰብአዊ ላይ የተመሰረተ ወንጀሎች እንዲሁም ጦርነት ወንጀለኞች የተወነጀሉ አካላት የመክሰስ ስልጣን አለው። እስራኤል ዓለም አቀፋዊ የወንጀል ፍርድ ቤት በግዛቷ ስልጣን አትቀበልም። ይሁን እንጂ ፍርድ ቤቱ እንደ ኢሮፓ አቆጣጠር 2001 ባሳለፍነው ውሳኔ መሰረት በወረራ ስር ባለው ዌስት ባንክ፣ ምስራቅ ኢየሩሳሌምና ጋዛ ስልጣን እንዳለው ገልጿል። ፍርድ ቤቱ ይህ ውሳኔ ያሳለፈው በተባበሩ መንግስታት ድርጅት ዋና ጸሐፊ ፍልስጤም ባባልነት በመቀበላቸው ነው። በሀንጋሪ ፍርድ ቤቱ አባልነት ስምነት ለመውጣት መወሰኗ በጽሁፍ ለተባበሩ መንግስታት ድርጅት ዋና ጸሐፊ ማሳወቅ ይጠበቅባታል። ፍርድ ቤቱ ቋቋመው የሮም ስምነቱ አንቀጽ 127 መሰረት ከባልነት የመውጣት ጥያቄ ተፈጻሚነት የሚሆነው ከአንድ ዓመት በኋላ ነው። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ማዘዣ ወጣ። በመሆኑ በተለመደ አሰራር መሰረት የሃንጋሪው ባለስልጣን ኔታንያሁን አስረው በሄግ ለሚገኘው ፍርድ ቤት መስጠት ነበረባቸው። ይሁን እንጂ አባል ሀገሪቱ ሁልጊዜም ፍርድ ቤቱ የሚያስተላልፋቸው ትዕዛዝ ሳይፈጽሙ ይችላሉ። አሜሪካ መንግስት ውሳኔውን እንደማይቀበለው ያስታወቀ ሲሆን ኔታንያሁን ከዳር እስር ማዘዣ በኋላ ሀገሪቱን ጎብኝተዋል። ነገር ግን ሀንጋሪ ያደረጉ ጉብኝት ከዚህ ትዕዛዝ ወዲህ ወደ አውሮፓ ሀገር እያደረጉት የመጀመሪያ ጉዟቸው ነው። እስራኤሉ ጠቅላይ ሚኒስተር ሃንጋሪ ሲደርሱ የሀገሪቱ መከላከያ ሚኒስተር ክሪስቶፈር ሳይ በቡዳፔስት አየር ማረፊያ ተገኝተው አቀባበል አድርገውላቸዋል። የእስራኤሉ ጠቅላይ ሚኒስተር ከአውሮፕላኑ ሲወርዱ ወታደሮች በቀይ ምንጣፍ ዙሪያ ተደርድረው ነበር። ኔታንያሁ ከወታደራዊ አቀባበል በኋላ ጠቅላይ ሚኒስተር ኦርባንን ለማግኘት ወደ ወታደራዊ ቤተ መንግስት አምርተዋል። የዓለም አቀፋዊ የወንጀል ፍርድ ቤት ኔታንያሁና የቀድሞ ጠቅላይ ሚኒስተር ዮብ ጋላንትን በማሰር ያወጣው ትዕዛዝና ክሱም በጽኑ የተቃወመችው እስራኤል አቤቱታዋን አቅርባለች። ሁለቱ ባለስልጣን ፍርድ ቤት ያለውን ስልጣንና ትእዛዝ ቅቡልነት ተቃውመዋል። የፍርድ ቤቱ ዳኞችን ውሳኔ ሲያሳልፉ እስራኤል እንደ ሞት የምትገልጸው የሐማስ ወታደር አዛዥ መሐመድ ዴኤፍ ላይ የኢሰር ትእዛዝ አውጥተዋል። ኔታንያሁ በሃንጋሪ ጉብኝት እያደረገው ያለውት እስራኤል ሐማስ ጫና ለማሳደር በጋዛ የምትፈጽመውን ጥቃት ባጠናከረችበትና አዲስ ወታደራዊ ኮሪደር እየመሰረተችበት ባለበት ወቅት ነበር። እስራኤል በፍልስጤም ግዛት ላይ የምትፈጽማቸው ጥቃቶች ብዙዎች መገደ ላቸው እየተዘገበ ነው።